ሰላም ሰላም ውድና የተከበራችሁ ውዴቻና ቤተሰቦች እንደናቸው እንደናችሁ፣ ባላችሁበት ቦታ ሰላማችሁ ይብዛ። ቆይታ ሁሉ ሰላም ነው። እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ እኮ አንድ ነገር ለዛሬ ማለት ነው፣ የምር አንድ ነገር ልናገር ብዬ ያሰብኩ፣ ገርሞኝ በጣም ገርሞኝ ማለት ነው። የምር ሰው እኮ እንደዛ ወዳጅ አለ ማለት ነው። እውነት እውነት እናንተ ወዳጆች ናቸው። እግዚአብሔር ሁነቱም ሄሚን እና ብሩክ ለሄሚን ለብሩክ ቦታ አላችሁ። ትወዱ ማለት ትወዱ አላችሁ ማለት ነው። ለሁለቱ ሁለቱም ማለት ነው ማለት ሄሚን ብሩክ ማለት ነው። ለሄሚን ለብሩክ ቦታ አላችሁ። የምር እናንተ አድናቂዎች ናችሁ፣ አድናቂዎች ናችሁ። ሁነት ለሄሚን ብሩክ ምንድነው? ያዙ ሊቀኛላችሁ ልጁ ምን ምን ቃብራንቅ አድርጓል? እስ ኦኬ። እና አውቃለን እና አውቃለን። እና ለብሩክ ደሞ ብሩክ ለምንድነው ሞቷል ብላችሁ ፎቶ ማለት የምትሰቅሉት እኔ ኮ ሊገባኝ ያልቻለው ነገር እሱ ነው። እግዚአብሔርን ሞቷል ብላችሁ ለምን ታረጋላችሁ? እና ለብሮኬ ወይም ለሄሜ ማለት ለብሮኬ ከሄሜ ምንም የምታስቡት ነገር የለም እኮ በፍጹም ማለት ነው። ገባችሁ? ሄሚ ብሩኬ መቼም እንደማይለያዩ ያውቃሉ። ብትለያ የራሱ ብሩክ እንዲሞት ትፈልጋለች አትፈልግም? ሶ ስለዚህ ሄሚ የምታገብሩት ከሆነ ለሄሚ ቦታ ካላችሁ ብሩክንም አክብሩት እንጂ እንደ ምን ነው የሚያማቸው ደግሞ ምን ምንድን ነው? ምን ማን ያውቃል ስልክ ላለ ታያለሽ ብዬ አስባለኝና ሜዳ የሆነ ማለት ቪዲዮ ቲክቶክ ላይ ልጁ ሞቷል ብላችሁ እንዴት ማለት ሲሰቅሉ እናቴ አይታ ምን አለብም ማን ያውቃል ብትደናግጥስ ትደናግጣለች ትደናግጣለች እኮ እንደ ምንድን ነው ተው እንጂ የምር ሄሚ ሄሚ ምትወዱት ከሆነ ብሩክንም አክብሩ ደግሞ የብሩክ ወዳጆች ማለት ነው እናንተ የምታወሩት ነገር ወዴት ወዴት ነው አረግን እንግዲህ እኔ እኮ ግራ ገባኝ እግዚአብሔር መሰክሬ ነው የምር የምር በጣም በጣም ግራ የገባችሁ ነው፣ እውነት ስነግራችሁ ማለት ነው። እኔ እኮ እንደዚህ አይነት ነገር ይፈጠራል ብዬ ከዚህ በፊት ነግሬ ወይም አስቤ ነበርኩ። ጌታን በዚያው እናንተ አመናችሁ አላመናችሁ ማን የሚያስገድድ ነገር የለም እኮ አመናችሁ አላመናችሁ ጎዳል። ግቡ እናንተ ምን አገባይስ? እሷ ብሩ ከአማናት እሷ አጠገብ ላይ ያለ ሰው ነው ማማኝ ነው ብቻ ከእግዚአብሔር በታች ማለት ነው። ሶ እናንተ እሷ እንደዚህ ነች ብላችሁ ያለሆነ ስም ብትሰጡ አይ ዶንት ኬር የምር አይ ዶንት ኬር። በእውነት ነው ምላችሁት ምንም ምንም ችግር ችግር የለባትም ለሷ ማለት ነው ማለት ነው ዮላችሁ ዮኔ ወይም ጣት ወይም ወይም ከእጅ ወይ ከማንነታችሁ ትንጥዬ ወይም ዮኔ ወይ ቢላዋ ወይ ዮኔ ነገር ቢቆርጥ ዳም ይፈሳል። ሶ ሳን ቆርጥማ ምንም ብናረግ ዳም አይፈስም። ስለዚህ ሄቪ ማለት ነው ታውራላችሁ ትላላችሁ እንጂ ምንም ምንም የምታወጡት ነገር የለም።

እንደ አረታው ግን ሴቶናቹ ሴት ላይ የማይሆን ነገር አትፍረዱ እንዴ! ምን ወዴት እየሄዳችሁ ነው? በእግዚአብሔር አሁን ለብሩክ ያዝናችሁ ነው? እሷ እንደዚህ ከብሩክ እነሱ ማለት የሆነ ችግር የተፈጠረ ቁጥር ላይ የማይሆን የሚታወሩት ብሩክና ሄሚ መቼውም አንድ እንደሆነ አታውቁም በቃ አታውቁም ። እንዴት ታውቃላችሁ? እናንተ አታውቁም። ምንድን ነው አፋችሁ አትዘጉም እንዴ? ልጁ ሳይሞት ሞቶ አልትላላችሁ። ልጅቷ እርጉዝ ነሽ አንቺ እብድ ሴጣን እንዴ ሴት ነሽ አንቺ ሙኮ ሴት ላትፍረጂ። አንቺ ነሽ አንቺ ነሽ እንድታገባ ቀለባት አረግሽው። አንቺ ነሽ ያገባሽው እሷ ባል። አንቺ ነሽ እንዴ ለሄሚ አንቺ ባል ነሽ ወይ? አንቺ ነሽ ባሉን የሰጠሽው ለሄሚ እርጉዝ እንድትሆን ሄሚ አታቅማ ምን አይነት ይል እንደሆነች ነው የምታውቀው። ሄሚ እኮ ሜዳ ላይ ሜዳ ላይ ነች እኮ ያደጋቸው። ምን አይነት ስማርት ሴት ለሴትነት ምን አክል ክብር እንዳላት ደሞ አናውቅ ማለት አይደለም እኮ እሷ ከብሩ ይወጣ እሷ እንደዚህ እናንተ ነገር ሊባል ጌታን እኮ ሄሚ የምታከብሩት ከሆነ የሄሚ ወዳጆችም ይሄ ብሮኪን ሞቷል ብላችሁ ምህም አሁን ሲመ እየሰጣችሁ አትዘግዚቁ። አለቀ። ፕራንክ አድርጓታል ይቅርታ ይጠይቃል። ይቅርታ አለመቀበል በቃ ማለት ይቀበላለች ብዬ ያስባሉ። ማቸም አለመቀበል መቀበል የሷ ጉዳዩ ነው፣ እኛ አያገባንም። ሶ ስለዚህ ይቅርታ ተጠይቆ ይመጣሉ። ሶ ለሄሚም ለብሮኬ እናንተ ማንም ከሄሜ በላይ ለብሮኬ አታስቡም። ይሄም ደሞ ከብሩክ በላይ ለሄም አታስቡ። ስለዚህ አሪፋችሁ ቁጭ በሉ። ወይኔ ሹሀ ሙሽክለ ወላሂ ላዚም ምን ናችሁ ነው እንዴ? ወዴት ወዴት እየሄዳችሁ እንዴ? ምንድን ሰው ልጅ ያላረገውን አድርጓል ብላችሁ በቃ እንደዛ ማሳመነት የምትፈልጉት? ብሮክ ብሮክም ደሞ የማይሆን ነገር ባትሰጡ በጣም ደስ ይለናል። ቤተሰቦች በእግዚአብሔር እንደ እናንተ እንዴት ናችሁ? ግን እኔ እኮ ግራ ገባኝ። ወዳጅ አይደላችሁም? ሄሚም ቱ ወዳችሁ አይደለም እኮ እንደዛ። ብሮክ እንደዛ ያረጋችሁ ያላችሁ ለሄሚ ደስ ይላችኋል ብላችሁ እያሰባችሁ ነው? በፍጹም ደስ አይላትም፣ በፍጹም ማለት ነው። ለብሮክ ደሞ እንደዛ ስትሉ ደስ ይላል ብላችሁ እያሰባችሁ ነው? በፍጹም ደስ አይለም። ገባችሁ? እንደዚህ እኔ እናንተ እንደፈለጋችሁ አርጉ። የእነሱ እኮ ምንም አይደለም እኮ ምንም አይደለም። የምር እውነት ወዳጅ ከሆናችሁ አሪፋችሁ ቁጭ ብላችሁ የምለቀው ቪዲዮ በደንብ ማለት ነው። ሶ ስለዚህ ተረጋግታችሁ ማለት ነው። ረበየሱስ ኢየሱስ ክርስቶስ እኔ በጣም ምን ነው የምትገርሙኝ። እግዚአብሔር አንቺ ነሽ ሄሚ ኦርጎዝ ነሽ የምትይው ልጅ ማለት ነው። ሰይጣን ያረግዝሽ አንቺ ካካን ወሻ ማለት ነው። አሪፈሽ ቁጭ በይ ዩቱብ ምጽ አንቺ እኮ ሁሌም እኮ ለሰው የማይሆን ስም ነው የምትሰጪው። ተይ ተይ፣ ጌን ተይ፣ ሴት ነሽ አንቺ እኮ እንዴ! ዛሬ ለማውራት ስለ ተመቸሽ ብቻ አታውሪ፣ ተይ ጌን፣ እንዴ! ምን ነኛ፣ ለጥም እንዴ፣ ምናልባት ቪዲዮ ደርሳት ይችላል እኮ። ምን ትለኛለሽ አትሉም እንዴ? ሰላም የመጣ ጊዜ ሰላም በሰላም ታወራላችሁ፣ ሰላም የሌለ ጊዜ የማይሆን ስም ትሰጥ ያለሽ። ኡርጉዝ ነሽ ትያለሽ እንዴ! እነሰው እኮ አያችሁት ኢትዮጵያ እውነት እኮ ይሄ ነው በጣም የሚያስጠላ ነገር። ሲወፍር ሆዳም ትላላችሁ፣ ሲከሳ ደግሞ በሽተኛ ነው የምትሉት። እንዴት ነው ሲለወጥ ደግሞ በስድስት ስልሳ ስድስት ነው የተለወጠው ትላላችሁ። ደሀ ሲሆን ደግሞ እሱ ማንም አይፈልግም፣ ሁሌም ደሀ ነው ትላላችሁ። ወይኔ ወይኔ ወይኔ! ኢትዮጵያዊ መሆን ራሱ በጣም ነው የደበረ። አሁንስ ጌታን። የምር የምር ኢትዮጵያዊ በመሆን ራሱ በጣም ደበረኝ። አሁንስ ጌታን እንዴ ምንድን ነው ሰው ወፍሮ የማይሆን ምንድን ነው ቀጭ የሆነ ወይም የከሳ ሰው ተመልሶ አይወፍርም ይባላል ተብሎ ተጽፏል እንዴ ወይም እንደዚህ የሚባለው እንትን አለ ታፔላ ተሰቅለዋል ይሄ በቃ ከዚህ በኋላ ትወፍር ተብላችሁ እንትን ጽሁፍ ጻፋችሁ ተሰቅላችኋል በቃ ከዚህ በኋላ በቃ እንደዛ ነው ማንነቱም አይትቀይርም ብላችሁታል እወላችሁ ሰው ይወፍራል እና ይከሳል እንደዛ ነው ስጋ ደግሞ ይሄዳል፣ ይመጣል። ስለ ወፈረሽ ደግሞ እናንተ የማይሆን ሲመጣችሁ የምትሰጡት ደግሞ እግዚአብሔርን ፍሩ፣ እንዶ እንዶ እግዚአብሔርን ፍሩ። ቆታት ሲታስጠሉ በእግዚአብሔር እናንተ አድናቂዎች ናችሁ፣ ግን አሽቃባጩላ ማለት ነው። በፍጹም እናንተ ወዳጅ አይደላችሁ። አስረግጬ ምነግራችሁ ነገር ቢኖር የምሬ ነው እምላችሁት። እንዴ ተው እንጂ።

እኔ ዛሬ ከካሳው ምናልባት ደሙና ገ ደግሞ ሊወፍር ይችላሉ ወይ? ያኔ ምንድን ነው የምትሉት? ሂማሚ ወይም የኔ የማይሆን በሽታ ይዞ ነው የምትሉት እኮ ሰው ሲወፍር ማለት ነው እናንተ እና ሲከሳ ደግሞ እምኑ ነው ነው? እኔ እኔኝ እያላችሁ ትነሳላችሁ። ገዳል ግቡሺ ግድ አይሰጣትም፣ ለሷ እንደዚህ አይነት ነገር።